ምስጉን ነው በክፉዎች ምክር ያልሄደ በኀጢአተኞችም መንገድ ያልቆመ በዋዘኞችም ወንበር ያልተቀመጠ። ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱም በውሃ ፈሳሾች ዳር እንደ ተተከለች ፍሬዋን በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል፣ የሚሠራውም ሁሉ ይከናወንለታል። ክፉዎች እንዲህ አይደሉም፣ ነገር ግን ነፋስ ጠርጎ እንደሚወስደው ትቢያ ናቸው። ስለዚህ ክፉዎች በፍርድ ኃጢአተኞችም፣ በጻድቃን ማኅበር አይቆሙ፤ እግዚአብሔር የጻድቃንን መንገድ ያውቃልና። ዳዊት መዝሙር መዝሙር 25 አቤቱ ወደ አንተ ነፍሴን አነሳለሁ። አምላኬ አንተን ታመንሁ፣ አልፈር፤ ጠላቶቼ በእኔ አይሳኩብኝ! አንተን ተስፋ የሚያደርጉ አያፍሩም በከንቱ የሚገበዙ ያፍራሉ አቤቱ መንገድህን አመልክተኝ ፍለጋህንም አስተምረኝ አንተ የመድኃኒቴ አምላክ ነህና በእውነትም ምራኝ አስተምረኝም ቀኑን ሁሉ አንተን ተስፋ አድርግ ያለው አቤቱ ምሕረትንና ቸርነትን አስብ ከጥንት ጀምሮ ናቸውና የልጅነቴን ኀጢአትና መተላለፍ አታስብብኝ አቤቱ ስለ ቸርነት ብዛት እንደ ምሕረትህ አስበኝ። እግዚአብሔር ቸር ቅንም ነው፣ ስለዚህ ኀጢአተኞችን በመንገድ ይመራቸዋል። ገሮችንም በፍርድ ይመራል፣ ለገሮችም መንገድን ያስተምራቸዋል። የእግዚአብሔር መንገድ ሁሉ ቸርነትና እውነት ነው ቃል ኪዳኑንና ምስክሩን ለሚጠብቁ። አቤቱ ኀጢአቴ እጅግ ነውና ስለ ስምህ ይቅር በለኝ። እግዚአብሔርን የሚፈራ ሰው ማን ነው? በሚመርጠው መንገድ ያስተምረዋል። ነፍሱም በመልካም ታድራለች፣ ዘሩም ምድርን ይወርሳል። እግዚአብሔር ለሚፈሩት ኃይላቸው ነው፣ ቃል ኪዳኑንም ያስታውቃቸዋል። እርሱ እግሮቼን ከወጥመድ ያወጣቸዋልና ዐይኖቼ ሁል ጊዜ ወደ እግዚአብሔር ናቸው። እኔ ብቻዬንና ችግረኛ ነኝና ፊትህን ወደ እኔ አድርግ ማረኝም። የልቤ ችግር ብዙ ነው፣ ከጭንቀቴ ያውጠኝ። ድካሜንና መከራዬን እይ፣ ኃጢአቴንም ሁሉ ይቅር በለኝ። በለኝ ጠላቶቼ እንደ በዙ ወይ የግፍም ጥል ጠልተውኛልና፣ ነፍሴን ጠብቅና ድነኝ፤ አንተን ታምኛለሁና አልፈር። አንተን ተስፋ አድርጌያለሁና የውሃትና ቅንነት ይጠብቁኝ። አቤቱ እስራኤልን ከመከራ ሁሉ አድነው። ምስጋና የጽድቄ አምላክ በጠራሁት ጊዜ መለሰልኝ፣ በጭንቀቴም አሰፋህልኝ። ማረኝ፣ ጸሎቴንም ስማ። እናንተ የሰው ልጆች እስከ መቼ ድረስ ልባችሁን ታከብዳላችሁ? ከንቱ ነገርን ለምን ትወዳላችሁ? ሐሰትንም ለምን ትሻላችሁ? እግዚአብሔር በጻድቁ እንደ ተገለጠ ወቁ። እግዚአብሔር ወደ እርሱ በተጣራው ጊዜ ይሰማኛል። ተቆጡ ነገር ግን ኀጢአትን አታድርጉ። በመኝታችሁ ሳላችሁ በልባችሁ አስቡ፣ ዝም በሉ። የጽድቅን መሥዋዕት ሠዉ፣ በእግዚአብሔርም ታመኑ። በጎውን ማን ያሳየናል የሚሉ ብዙ ናቸው። አቤቱ የፊትህ ብርሃን በላያችን ታወቀ። በልቤ ደስታን ጨመርህ። ከስንዴ ፍሬና ከወይን ከዘይትም ይልቅ በዛ። በሰላም ተኛለሁ አንቀላፋለሁ። አቤቱ እንዲሁም ደግሞ ሴቶች በሚገባ ልብስ ከእፍረትና ራሳቸውን ከመግዛት ጋር ሰውነታቸውን ይሸልሙ፣ እግዚአብሔርን እንፈራለን ለሚሉት ሴቶች እንደሚገባ መልካምን በማድረግ እንጂ በሽሩባና በወርቅ ወይም በእንቁ ወይም ዋጋው እጅግ በከበረ ልብስ አይሸለሙ። ሴት በነገር ሁሉ እየተገዛች በዝግታ ትማር። ሴት ግን በዝግታ ትኑር እንጂ ልታስተምር ወይም በወንድ ላይ ልትሰለጥን አልፈቅድም። አዳም ቀድሞ ተፈጥሯልና በኋላም ሔዋን ተፈጠረች። የተታለለም አዳም አይደለም ፣ ሴቲቱ ግን ተታላ በመተላለፍ ወደቀች። ነገር ግን በእምነትና በፍቅር በቅድስናም ራሳቸውን እየ እንሆ በቶሎ መጣለሁ። ለእያንዳንዱም እንደ ሠራው መጠን ከፍል ዘንድ ዋጋዬ ከእኔ ጋር አለ። አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያውና መጨረሻው ነኝ። ወደ ሕይወት ዛፍ ለመድረስ ስልጣን እንዲኖራቸው በደጆቿ ወደ ከተማይቱ እንዲገቡ ልብሳቸውን የሚያጥቡ ብፁዓን ናቸው። ውሻዎችና አስማተኛዎች ሴሰኛዎችም ነፍሰ ገዳዮችም ጣዖትንም የሚያመልኩት ውሸትንም የሚወዱና የሚያደርጉ ሁሉ በውጭ አሉ። እኔ ኢየሱስ በአብያተ ክርስቲያናት ዘንድ ይህን እንዲመሰከርላችሁ መልአኬን ላክሁ። እኔ የዳዊት ሥርና ዘር ነኝ። እኔም ምለው አብርሃም ልጅ አልባ ሆኖ ቀረ እንዴ? ያዕቆብስ የላባ ባሪያ ሆኖ ዘመኑን ፈጸምን? እንደው ያ ትንሹ ዮሴፍስ በእስር ቤት ዕድሜውን ጨረሰ? ባለጠጋው ኢዮብስ ሕይወቱ እንደተመሰቃቀለ፣ ስጋው ቁስል በቁስል እንደሆነ ቀረ? ሙሴስ በፍርዖን ቤት ሕይወቱ አለቀ? እነዛስ እነ ሲድራቅ እነ ሚሳቅ እነ አብድናጎ በእሳት ውስጥ እንደገቡ ቀሩ? ያስ ከፍርሃቱ የተነሳ በወይን መጭመቂያ ውስጥ ስንዴ የሚወቃው ጌዲዮን ፈሪ ሆኖ ቀረ። ደግሞ አባቱ የሚረሳው ዳዊት እረኛ ሆኖ ቀረ። ቆንጆዋ መልከ መልካሙ አስቴርስ ባሪያ ሆና እድሜዋን ጨረሰች። ማቴዎስስ አጭበርባሪ ሆኖ ቀረ። ቶማስስ ግራ እንደ ግባው ቀረ። ጳውሎስስ አሳዳጅ ሆኖ ቀረ። እረ ችኩሉ ጴጥሮስስ ከዳተኛ ሆኖ ቀረ። ኢየሱስስ እንደ ሞተ ቀረ? በፍጹም በፍጹም። ምን ማለቴ ነው? ለፍጻማችሁ ተስፋ አለ። እንዳላማረበት የሚቀጥል የለም። እንዳልተሳካለት የሚቀጥል የለም። እንደ ተረሳ የሚቀጥል የለም። እንደ ወደቀ የሚቀጥል የለም። እንደ ተጨቆነ ባሪያ እንደሆነ የሚቀጥል የለም። እንዳጣ እንደ ነጣ የሚቀጥል የለም። እንደ ታመመ እንደታወቀ፣ የሚቀጥልልን ለፍጻማችሁ ተስፋ አለን።